ሰላም እንዴት ናችሁ? በያላችሁ በጡል ነገር ሰላም ነው። አሽይን አሽይን አንድ ይወላችሁ ስት ሼር ለብዙዎች ለዚህም ሚዛናችን ጋር እንግዲህ አገጉማ ስትመለስ ደግሞ ሰውነቷ ላይ ለውጡ ነበረ። ክብደታ ጨምሮ ነበረ የመጣው የማህበራዊ ሚዲያ ጫና መቋቋም አክቶኝ በጣም ካቅሜ በላ ጉዳይ ሆኖ ወደ ሁለት ዓመት የሚጠጋ ጊዜ ከማህበራዊ ሚዲያም ከሁሉም ሩቅ ቆይቻሉ ብላ በጣም የአንዳንዱ ሰዎች ንግግር፣ ጸያፍ ንግግር ግን ውስጤን ሰብሮት ነበር ነው ያለች። አንቺ እየቆለርሽ ነው እንዲ፣ አሁን እኛን ሰው ብላችሁ የምትሰበሩ ሰዎች አላችሁ። እውነት አሁን እኛን ሰው ብላችሁ ትሰብራላችሁ? እግዚአብሔር እንዴት ነው? እንዴት እንዴት የምታስቡ ነው? አሁን እኮ ሹርዳዳ የጀበና ቡና እኮ ኦንላይን መጥቷል እኮ ሀሜት እኮ ኦንላይን ነው እኮ ቴክኖሎጂን ተጠቅመን እኮ እኛ እንደ ራሽያኖቹ ዓለምን ለመቆጣጠር ወይም ደግሞ አውሮፓን ለመቅጠም፣ አሜሪካን ለመቅጠም ወይም ደግሞ እንደ አሜሪካኖቹ ዓለምን ለመቆጣጠር፣ አሁንም እኮ የጀበና ቡና ኦንላይን ላይ ተስፋፍጣል እኮ ወሬ እኮ ሀሜት እኮ ኑራችን ሆናል እኮ አሁንም እኛን ሰው ብላችሁ የምትሰበሩ ሰዎች አላቸው እየቀለዳችሁ ነው እኛ ለፊ ቢልሽ ነው እንጂ ሾርደዳን አንተውን አንዱ ሲሄድ አንዱን አንዱ ሲሄድ አንዱን አንዱ ሲሄድ ሰውን ማንጓጠጥ ማዋረድ ስራ ብሎን የያዙን ሰዎች ነው። በየቦታው ህዝባችን መስመር ስታልከ ያለት ህዝብ ስቶን አለ መስመር ስቶን አለቀ። ዛሬ እንደ ጃፓኖቹ በሰዓት 600 ኪሎ ሜትር የሚወነጨፈ ከአዲስ አበባ ጎንደር በአንድ ሰዓት ውስጥ የሚሄድ ባቡር፣ አንሶራ ኒኩለር፣ አንሶራ ትሪሊዮን ዶላር እንቅስቃሴ የለ እንኳን ሌላው ቀርቶ ምስራቅ አፍሪካ ለመቆጣጠር እንኳን ሀሳብ የለን። ሹር ዶዳ ነው በቃ። የጀበና ቡና ኦንላይን ላይ ነው የመጣው ሀሜት ኦንላይን። ስለዚህ ይሄ ስራ ፈቶ ቁጭ ያለ ሰው እንኳን ግለሰብ ቀርቶ ብሄር ብሄረሰቦችን ሲፎትት ነው የሚውለው። ብሄር ብሄረሰቦችን ስናንጓጠጥ ነው። ኢትዮጵያ ውስጥ ሰው የማይሰደብ በእውነት በመላ ኢትዮጵያውያን ዘንድ የተከበረ አንድ ሰ አለ የለም እንደምታውቁት ሀጂ ሙፍቲ በጣም የተወደደ የሚባለው እሳቸው እንኳን ከራሳቸው ከውስጣቸው በወጡ ሙቀኞች ቅንቅኖች ሲሰደቡ አይደለም? እንዲ ሚሉት ሀጂ ሙፍቲ እንኳን በራሳቸው ሰዎች በራሳቸው በአንዳንዶቹ ነው። እና ትልቅ የሚባል ሰው ኢትዮጵያ ውስጥ ትልቅ የመጨረሻ ትልቅ የሚባለው እንኳን ሶዳቢያ ያጣ እና ኃይለ ሥላሴ ሲሰደቡ ቴዲ አፍሮ ሲሰደቡ ሲንጓጠጡ ይሉ የለ እንዴ በማንም ኩታራ ውሪ

በምን ዳቦ ትበላለች? በምን ሳሙና ገዝታ ልብስ አንታጥባለች? ሰውን ካላንጓጠጠች። ስለዚህ አንዳንድ ጊዜ ራሳችሁ ችግሩ መነሻ እራሳችሁ እንደሆናችሁ ማወቅ አለባችሁ። ማንን ሰው ብዬ ነው የተሰው? በርከተ እንዴ የሚያምር እኮ ለወሬ እኮ ስሙ የሚነሳ ሰው እኮ አለ። ጋጠ ወጦች የተናገሩትን ሰምታችሁ ውስጣችሁን ድብርት ውስጥ፣ ድካክ ውስጥ፣ ጭንቀት ውስጥ የምትከቱ ሰዎች ትክክል አይደላችሁም። ስለዚህ ማርታ ጌታ ሃምሳ ፐርሰንት ነው የመትረፋ የመኖር እድል ተብሎ ብሎ እግዚአብሔር ወርታት እሷ በርቱታ ቤተሰቦች አበርትተው ከዛ አደገኛ ችግር ከወጣች በኋላ ሌላ ችግር ራሷ አፈጠረች። ራሷ የፈጠረች ችግር ምንድን ነው? እኛን ሰው ብላ እዚህ በየማህበራዊ ሚዲያ ያለው ኩታራ ውጫጭ በሙለ ሰው ብላ በዛ ውስጥ መረበሽ በጣም አሳፋሪ ነው። ምንም ልንቶፋ እንችላለን። ምንም ቤተክርስቲያን የምትንጓጠጥበት አገር ላይ እኮ ያለ ነው። አንዱ እስልምናን ጥምብርክስ አውጥቶ ይሰድባል። አንዱ ኦርቶዶክስን ጥምብርክስ አውጥቶ ይሰድባል። አንዱ ካቶሊክን፣ አንዱ ኦርቶዶክስ እንደዚህ ነው። ስለዚህ ስድ አደጎች ስለው በዝ ለግለሰብ ይሞለስልን እንደ እትኮልጅ አለሽ እንደ እንደዛ አይደለም የሀገሪቱን ነባራዊ ሁኔታ እኮ አልተረዳች አልተረዳንም በልንቼ ጋጥ ወጦች እንደ አሸን ነው የፈሉት እንደ አሸን በሰው ሞራል መሰበር ላይ ስለ ስነ ምግባር ነው። በሰው ደም ላይ ገንዘብ ይፈለጋል። ሰው ሙቶ በሰው ሬሳ ሬሳ እኮ የሚፈተሽበት አገር ሬሳ ሬሳ ተፈትሾ ከውስጡ በየግጭቶቹ በየጦርነቶች እኮ ምናየው ነገር ከሬሳ ላይ ስልክ ይሰረቃል፣ ብር ይሰረቃል። የአንድ ደም እዚህ ፈሶ አንዱኛው ሰርቆ ይሄዳል። እና ውርደት ምን እንደሚመስል ማናቆበት ደረጃ እየደረስን መጥተናል። እናንቱ ደግሞ እኮ እንዲህ ያለ እኮ እንዲህ ያለ አሁሉ ምሳሌ ሀሊማን እንደው መታወቃት እኔ አንዳንድ ብታራምደችው ሀሳቦች አይመችኝም እንጂ ነጻነቷ ደስ ይለኛል። ወፈርች በቃ አጋጣሚ በወሩ ነው መሀል ላይ ታመመች። ሰይፉ ጋር ቀርበ መሀል ላይ ታመመች። ወዲያው የሰጣት መድኃኒት ሰውነቷን ቅሪር አድርጎ ሀሊማ ማን ወቃት። ሀሊማ እንደው ያንቺ እኮ የሚያምርም ጭምር ነው። ሀሊማ ግን ድንገተኛ በሆነ ሁኔታ በከፍተኛ ሁኔታ ነው በቃ ተቆይረ መጣች።

እኛን ሰው በላችሁ፣ ዛሬ የምትሰበሩ ሰዎች እያየን ነው። አስቂኝ ነው። ምንም ልል ይችላል። ብትወፍር ይሰድባል፣ ብትቆጥን ይሰድባል፣ ብትጠቁሩ ይሰድባል፣ ብትቆላ ይሰድባል፣ ምንም ብትሆን ይሰድባል። ስለዚህ ለራሳችን መንሰጥ አሁን ራስ አምለሰት ጋር ያደረጋቸው ቆይታ ማርታ ጎይቶ ምንድን ያለች፣ ገና ከሐኪም ቤት እንደወጣ ፊቴን ሳይ ደነገጥካል። ፊቴን ላለማየት እንዲሁ ጋረድከዋል። ይሄ ነው የችግሩ መነሻ። ራሶች ነሽ የሚያምር ነው የያዝ ሹፊት እንጂ ያስጠላ አይደለም። የሚገርመው በቃ እንደዛ በሆነ ይሻለኛል። የምርጫ ጉዳይ ካልሆነ ነው በስተቀር የሚያምሩ ሙሽሽ ያለ ጥሩ መልክ ነው። እዛን ያክል የሚያሾ ማቅቅ አልነበርም እና አንቺ መጥላትሽ ደግሞ ገና ሰው ጋር ሳትወጪ ፊትሽ የተቀየመ ቁር ያለው የሆነ አይነት ነው። ያ ኮንፊደንስ ራስሽ ነው የነጠቅሽ እና ያ ትክክል ከአንቺ ጋር ሁለት ጥፋተች ያቻለ አንደኛ ቆለል አድርገሽ ሐሜተኛው ያንቺን ችግሮች ለእንጀራ የሚያውሉ ሰዎች ስለነበሩ የእነሱን እንጀራ ገመድ ቆርጦ ለመጣል አንድ ኢንተርቪው ማድረግ ራሱ ሰይፉ ጋር ማንም ጋር ኢንተርቪው ብታደርጊ እንደዚ እንደዚ ቆለል ያለ በማመኝ ያው መድኃኒት እንደዚ ቀይረኛል። አበቃ ሰርጀሪ ነገር ቀደጡ ገና ቀደጥ ኮንሽ ያቺ ይሄን ሁሉ የምታቆጣጥል ሊያፊን ጎር ናቸው። ስለዚህ ያን ሁሉ በአንድ ኢንተርቪው ቆርጦ መጣል እና ማስተካከል የሚቻልበት እድል ነበረ። ያ ባለመሆኑ ነው ነገሮች ልክ ያልመጡት። ይህን ማረምና ማስተካከል የተገባ ነው። ማረምና ማስተካከል የተገባ ነው። ከራሳችንም የሚፈጠሩ ችግሮች መረዳት መቻል አለብን። ከዚሁ በተረፈ ልፊ ቢልሽ ነው እንጂ እኛ ሽርደዳውና አይተውም እዚያው አይተውም። አንቺ ስትሄጂ ሌላ ይሸረደዳል፣ ሌላ ይንጓጦጣል፣ ሌላ ይሰደባል፣ ሌላ ይሸማቀቃል። ደሞ ያ ደሞ ሴት ደሞ ሌላ ተረኛ ይገባል። ምን ስራ አለን? እኛ ኒኮለር አናበላለ ወሬ ነው የምናበላለ። እኛ እንደ ራሽያ ነች ሰላሳ የአውሮፓ አገር ጋር እና ወንድ ነህ ጉጠመኝ ብለን ምን ጎጥመ የለ ድህነትን መግጠም አቅቶን እርስ በርስ እየጎጠምን ያለ ነው ምን ስራ ያለን ይመስልሻል? አታውቂንማ፣ መፈትፈት ነው የማታውቅ ሰዎች ልንገራችሁ፣ እኛ በአንደኛው መቶ ክፍለ ዘመን እርስ በርስ እየተራረድን ያለ አበሸችነን እኛ በሃያ አንደኛው መቶ ክፍለ ዘመን ከሞላ ዓለም እርዳታና ብድር የምንጠይቅ ሰዎች ነን። እኛ በሃያ አንደኛው መቶ ክፍለ ዘመን እዳችንን በአግባብ መክፈል አቅቶን ጉረራችንን ታንቅን ያለን ህዝቦች ነን። ስራችን ሀሜትና ፉቶታ መሾርደድ ነው። ይህን ማወቅ አለባቸው። ስለዚህ ይሄ የስራ የኑራችን አንድ አካል አድርገን ስለሆነ በዚህ የምትቀየሙ ሰዎች ካላቸው ትክክል አይደሉም። መሩም አለባቸው። እኛ አይደሉም መታረም ያለበት እናንተ እራሳችሁን አስተካክለ ትክክለኛ ያላችሁበትን ሁኔታ ተረድታችሁ ከዛ ጋር የሚናበብ ድርጊቱና ንግግር ነው ማድረግ ያለባችሁ። ይሄን ሀሳብ ነው። ሀሳብ ሲሞቻችሁም ላይክና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካሁሉ። ለዚህ ከልቤ አመሰግናችኋለሁ። ሀሳብ አስተያየቶቻችሁን እንፈልጋለን። ይሞቻችሁ ፒስ።